ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ ለሰው ልጅ ከሚሰጣቸው ጸጋዎች ሁሉ ትልቁ በህይወት ዘመኑ የሚያጋጥሙትን መልካም አጋጣሚዎች የህይወት አጋጣሚዎችን እንዲጠቀም ማድረጉ ነው። እነዚህ የተባረኩ ቀናቶች ናቸው። ከቀናቶች ውስጥ እነሱን የሚመስል የለም፣ በአጅርም እነሱን የሚስተካከላቸው የለም። አላህ እነዚህን ቀናቶችን እሱ ዘንድ ትልቅ ቦታ ስላላቸው ምሎባቸዋል። ወልፈጅሪ ወለያሊን ዐሽር ብሎ አላህ ዘንድ ከሚሰሩ ስራዎች ሁሉ በነዚህ አስር ቀናቶች እንደሚሰራ ስራ አላህ ዘንድ ተወዳጅ ስራ አላህ ጋር የለም ብሎ ነው ያስቀመጡ። እንግዲህ አላህ ሱብሓነሁ ወተዓላ ቀናቶችን በቀናቶች ላይ፣ ወራቶችን በወራቶች ላይ

አስር ቀናቶች አሉ። እነዚያን ቀናቶች እንዴት ነው የምንቀበላቸው? በምን አይነት መልኩ ነው የምናስተናግዳቸው? እነዚህ ቀናቶችስ ምን በመባል ይታወቃሉ የሚለው የዛሬው የኹጥባችን መልእክት ነው። እነዚህ ቀናቶች አሽሩ ዚልሒጃ የዙልሒጃ አስር የመጀመሪያ ቀናቶች በመባል ይታወቃሉ። እንግዲህ አላህ ሱብሓነሁ ወተዓላ ቀናቶችን ለሰው ልጆች መልካም ስራ ለሰው ልጆች ድርጊት ማስቀመጫ መጋዘን ነው አላህ ያደረጋቸው። የምንሰራው ስራ ሁሉ የሚቀመጠው በቀናቶች በጊዜያቶች ውስጥ ነው። ጊዜያቶችን ወደሱ ለምንቃረብባቸው መልካም ስራዎች መሸጋገሪያ ስፍራ ነው አላህ ያደረጋቸው። አላህ ሌሊቱንም ቀኑንም አላህንም ማስታወስ ለሚፈልግ አላህን ማመስገን ለሚፈልግ ሁሉ እያተካካ ትናንት ያመለጠህን ዛሬ እንድትሰራ ዛሬ የተዘናጋህበትን ነገ እንድታስተካክል ብሎ አላህ ቀንና ሌሊትን ያፈራርቃል አላህ ለሰው ልጅ ከሚሰጣቸው ጸጋዎች ሁሉ ትልቁ በህይወት ዘመኑ የሚያጋጥሙትን መልካም አጋጣሚዎች የህይወት አጋጣሚዎችን እንዲጠቀም ማድረጉ ነው እድሜ ይሄዳል ቀናቶች ይነጉዳሉ። የሰው ልጅም አብሮ ከቀናቶች ጋር ከጊዜያቶች ጋር ይጓዛል። እድሜ እንደ ንፋስ ይፈጥናል። ሳናስበው ከአጀላችን ጋር እንገናኛለን። እድሜያችን ቆሞ አይጠብቀንም። አላህ ሱብሓነሁ ወተዓላ እድሜያችን ፈጣን፣ ቶሎ የሚያልቅ ስለሆነ ሁልጊዜም ጊዜም በመልካም ስራ ላይ እንድንጣደፍ

ልካቸውን አውቆ በጊዜያቶቹ የሚጠቀም ሰው ነው። ሰዒድ እድለኛ የሚባለው ሰው በመልካም ጊዜያቶች ላይ መልካም ስራን የሚጨምር ነው። የአላህን ስብሓነሁ ወተዓላን ስጦታ ለማግኘት ራሱን የሚያዘጋጅ ነው። ቁጭ ብሎ ጊዜውን በከንቱ የሚያሳልፍ ሰው መጨረሻ በራሱ ነው የሚጸጸተው። ሌሊቶች፣ ቀናቶች የሰው ልጅን ቆሞ አይጠብቁም። ይተካካሉ። ቀን ሌሊትን እየተካ ሌሊቱ ቀኑን እየተካ ሁለቱም ይነጉዳሉ። ጊዜ እንግዲህ በሀገራችንም አባባል አለ፣ ጊዜ ታክሲ አይደለም፣ አይጠብቁም። ቆሞ ነው አይደለም የሚባለው ካልተሳፈሩበት ቶሎ ተሽቀዳድሞ የሚል። ድሮ በልጅነታችን የምናስታውሰው አንድ ስንኝ ነበረ። ጊዜን አንተ ካልተጠቀምክበት እሱ ቁጭ ብሎ አይጠብቅህም። ጊዜ ይሮጣል። ጊዜ ለኛ የተሰጠን ትልቅ አማና ነው። አላህ ስለ ጊዜያችን ይጠይቀናል። ነቢያችን ሰለላሁ ዐለይሂ ወሰለም የሰው ልጅ የውመል ቂያማ እግሩ ንቅንቅ አይልም አራት ነገሮችን ተጠይቆ ምላሽ እስካልሰጠ ድረስ አራሳቱል ቂያማ አደባባዩ ላይ እግሮቹ ተቸክለው እዚያው ነው የሚቀረው ነው ያሉት ነቢያችን። ከነዚያ ከሚቀርቡለት ጥያቄዎች አንዱ የጊዜ የእድሜ ጥያቄ ነው።

የሚገሰጽ ሰው የሚገሰጽበትን ያህል ጊዜ በምድር ላይ አላኖርናችሁም ወይ አስጠንቃቂ ሳልመጣችሁም ወይ ብሎ አላህ እያንዳንዱን ሰው ይጠይቀዋል። እድሜህም ምንሰራህበት ይልሃል። ከእድሜህም ወጣትነትን በተለይ በምን ላይ ጨረስከው ይልሃል። ስለ እውቀትህ ምንሰራህበት፣ አውቀ ሰምተ ነበር ምን አደረክበት፣ ይህም ጥያቄ ይቀርብለታል። ሌላው ስለ ገንዘቡ ከየት እንዳመጣው በምን ላይ እንዳዋለውም ይጠየቃል። ከዚያም ባሻገር አካል ሰጥቼ ጥንካሬ ሰጥቼ ነበር ምን አድረክ ተብሎ ሳይጠየቅ የሚንቀሳቀስ የለም ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። ነቢያችንም ለአንዱ ሰሃቢ ሲመክሩት እክተኒም ከምሰን ይላሉ። አምስት ነገሮችን ተጠቀምባቸው አምስት ነገሮች ሳይመጡብህ በፊት ብለው ከዚያ መካከል አንዱ ነቢያችን ያነሱት ምንድን ነው? ወሀያተከ ቀብለ መውቲከ ህይወትህን ሞት ሳይመጣብህ በፊት ተጠቀምበት ተብሏል። ህይወት የሚባለው ጊዜያችን ነው፣ የምንኖርበት ሰዓት ነው። ታዲያ አላህ ጊዜን፣ ሰዓትን፣ ወቅቶችን ሲሰጠን ሁሉን ወቅቶች እኩል አላደረገም። ቀደም ሲል እንዳነሳ ነው በቀናቶች በጊዜያቶች በሰዓቶች መካከል አላህ አበላልጧል። ማበላለጡ የሱ ሥራ ነው። አንተ ይሄ ቀን ከዚህ ሰዓት፣ ይሄ ወቅት ከዚህ ይበልጣል ብለህ ደረጃ መምደብ አትችልም። የቀናቶችን የደረጃ ምደባው ይሄ ሰዓት ከዚህ ይሄ ቀን ከዚህ ይሄ ወር ከዚህ ይሄ ሌሊት ከዚህ የአላህ ሱብሓነሁ ወተዓላ ድርሻ ነው። ታዲያ አላህ ሱብሓነሁ ወተዓላ አማኝ ባሮቹ መልካም ስራን የሚጨምሩበት፣ ደካማዎች ደግሞ ሌላ ጊዜ ያልሰሩትን ስራ የሚያካክሱበት፣ ሙእሚኖች በመልካም መልካምን የሚጨምሩበትን አጅራቸው እንዲበዛ ሰዓቶችን አድርጓል። ከነዚህ ሰዓቶች መካከል እነዚህ አስሩ የዙል ሂጃ ቀናቶች ናቸው። እነዚህ የተባረኩ ቀናቶች ናቸው። ከቀናቶች ውስጥ እነሱን የሚመስል የለም፣ በአጅርም እነሱን የሚስተካከላቸው የለም። ብዙዎቻችን ግን አስሩን ቀናቶች ዋጋ ስንሰጣቸው አይታይም፣ ቸልተኞች ሆነን እናሳልፋቸዋለን። ይሄ የአብዛኞቻችን ባህሪ ነው። የገባቸው ሰዎች ግን በእነዚህ በአስር ቀናቶች ውስጥ ብዙ ነገር ሸምተው ለአኼራቸው ብዙ ሥራ ሰርተውበት ይሄዳሉ። አላህ እነዚህን ቀናቶችን እሱ ዘንድ ትልቅ ቦታ ስላላቸው ምሎባቸዋል። ወልፈጅሪ ወለያሊን ዐሽር ብሎ በንጋቱ እምላለው፣ በአስሩም ሌሊቶች ከነ ቀናቶቻቸው ማለት ነው። በአስሩ የዙል ሂጃ ሌሊቶችና ቀናቶች እምላለው ብለዋል። ጃብር ብኑ አብድላህ የተባሉት ሰሓቢ እነዚ አስሩ ሌሊቶች የተባሉት

በየትኛውም ቀን ከሚሰሩ ሥራዎች ይበልጣሉ። ያረሱለላህ ረሱላ ፊ ከጂሃድ ፊሰቢልላህም ሲሏቸው፣ እንግዲህ ለዲን ብሎ መሳሪያውን ታጥቆ ገንዘቡን አውጥቶ ፊሰቢልላህ ወጥቶ ከሚታገል ሰውም ስራ ይበልጣል ሲሏቸው፣ አዎ ከጂሃድ ፊሰቢልላህም ቢሆን ይበልጣል። ምናልባት ሰውየው ገንዘቡን ነፍሱን ይዞ ወጥቶ ሳይመለስ እዛው ሻሂድ ሆኖ ቀርቶ ከሆነ በስተቀር አሉ ሸሂድ ከሆነ ከሞተ ምናልባት ይሄ ሰው ሊበልጥ ይችላል፣ ይሄ እዚህ ሰው ስራ። ከዚያ በተረፈ ግን ሰውዬ ወደ ቤቱ ከተመለሰ በዚህ ቀናቶች የተሰራ ስራ ይበልጣል ብለዋል። ይሄ እንግዲህ በአስሩ ቀናቶች የሚሰራ ስራ ምን ያህል ትልቅ ቦታ እንዳለው ያሳየናል። አስሩ ቀናቶች ለምን ብርቅዬ ሆኑ የሚለውን ኡለማዎች ሲያነሱ ኡማሃቱል ዒባዳ የሚባሉ መሰረታዊ የሚባሉ ኢባዳ አይነቶች በእነዚያ ቀናቶች ውስጥ ስለሚሰሩ ነው። ሰላትም ጾምም ያለበት ዘካም ልታወጣ የምትችልበት ሀጅም የሚሰራባቸው ቀናቶች ስለሆኑ ነው። ከነዚህ ቀናቶች ውጪ በሌላው ቀን እነዚህ ኢባዳዎች በአንድ ላይ ተሰብስቦ አይመጡም። ከአስሩ ቀናቶች ስምንተኛውን ቀን ብንወስድ የውሙ ተርዊያ ነው። ሀጃጆች ወደ ሚና የሚተሙበት ነው። ዘጠነኛው ቀን አላህ ከባሮቹ መካከል የአረፋ ቀን ብዙ ሰዎችን ከእሳት ሁር የሚልበት ወደ አረፋ ሜዳ ላይ ወዳሉ ሰዎች ቀረብ ብሎ አላህ ሱብሓነሁ ወተዓላ መላይካዎችን በእነሱ ስራ የሚፎካከርበት ቀን ነው። እነዚህ ባሮች የምንፈልገው ነው ከኔ የሚልበት ሰዓት ነው ብለዋል ነቢያችን ኢማም ሙስሊም በዘገቡት ሐዲስ ላይ። ያ ቀን ዱዓ ከሚደረግባቸው ቀናቶች ሁሉ ምርጥ ቀን የአረፋ ቀን ዱአ ነው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። አስረኛውም ቀን እነ አእዘም ልአያሚ እንደላህ የተባለው አላህ ዘንድ ከቀናቶች ሁሉ በላጅ ቀን የውሙ ነህር የማረጃው ቀን ነው ብለው ነቢያችን የተናገሩበት ቀንም ያለው አስሩ ቀን ውስጥ ነው። የመጨረሻው አስር ቀን ማለት ነው። ታዲያ በእነዚህ ቀናቶች ውስጥ የሚሰሩ በርካታ ስራዎች አሉ። ሙስሊም የሆነ ሰው ሙእሚን የሆነ ሰው ለጊዜያቶቹ ቦታ ሰጥቶ ሊሰራው የሚገባቸው በርካታ ስራዎች አሉ። ከነዚህ መሃከል አላህ ላገራለት ሰው ዘጠኙንም ቀናቶች መጾም ነው። መቼም አስረኛው ቀን እንደማይጾም እናውቃለን። አስረኛው ቀን የማረጃው ቀን ነው። ልጹም ቢልም ሐራም ነው፣ ሲጀመር ማለት ነው። ዘጠኙን ቀን መጾም ተወዳጅ ነው። ጾም ከኢባዳዎች ሁሉ በላጭ ኢባዳ። እንዲሁም አላህ ሱብሓነሁ ወተዓላ የሰው ልጅ የሚሰራው ስራ በሙሉ ለራሱ ነው፣ ጾም ሲቀር እሱሳ

አላህን ሱብሃነሁ ወተዓላን ማላቅ ይወደዳል በተለይ ደግሞ ከዘጠነኛው ቀን ፈጅር ከፈጀረበት ጀምሮ ደግሞ አያመት ተሽሪቅ ፀሐይ እስክትገባ ድረስ ከአምስት አውቃት ሰላት በኋላም ተክቢራ ማድረጉ የተወደደ ነው በአሁኑ ሰዓት ብዙ ጊዜ ተክቢራ የሚባለው ነገር ችላ ተብሎ የምንመለከትበት ሁኔታ ነው ያለው አቡ ሁረይራ አብደላህ ብን ዑመር ተክቢራ እያደረጉ ገበያ ውስጥ ገብተው ድምፃቸውን ከፍ አድርገው ተክቢራ ሲሉ ሌላው ሰው በሙሉ እነሱን ተከትሎ ተክቢራ ይል ነበር

ወነሐር ለጌታ ስገድ በስሙም ሰዋ ብሎ በቁርአኑ አዞናል። ከዚያም ባሻገር ዒደል አድሃ ለምንድነው የምናርደው ያ ረሱላህ ሲሏቸው ሱነቱ አቢኩም ነው የአባታቸው የኢብራሂም ሱና ነው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እንደውም የሰው ልጅ በአስረኛው ቀን በዙል ሒጃ አስረኛው ቀን የሚሰራው መልካም ስራ በለቱ ደም እንደማፍሰስ መስዋዕት እንደማቅረብ ያለ ምንም ነገር የለም። የውመልቂያማ ያቺ ያረዳት እርድ ከነ ቀንዶቿ ከነ ጸጉሯ፣ ከነ ኮቴዋ ከነ ሰኮኗ ትመጣለች ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግሯል። ሲያርድ ደሙ መሬት ጠብ ከማለቱ በፊት አጅሩ አላህ ዘንድ ይመዘገብለታል። ስታርዱ በጥሩ ስሜት ረዱ ብለው ነቢያችን ያነሱት አለ በእያንዳንዱ ጸጉር ልክ ሐሰና ያገኝበታል ተብሏልና፣ እዚህ ቦታ ላይ ማረዱም ተወዳጅ ነው። የሚያርድ ሰው እኔ አርዳለሁ ብሎ የቤተሰቡን ኃላፊነት አባወራ የሆነ ሰው ወይም የሚያርድ ሰው ዙልሂጃ ከገባበት ቀን ጀምሮ ጥፍሩን መቁረጥ፣ ጸጉሩን መቁረጥ የተከለከለ ነው። ይሄንን ነገር ከማድረግ መቆጠብ አለበት። ያው ከቆረጠ ሳያውቅ ከሆነ ችግር የለውም። እያወቀ ግን ካደረገ ከረሃ ሰርተዋል የተባለው ተባለው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም የዙልሂጃን ጨረቃ ካያችሁ አንዳችሁ ዱህያ አርዳለው ካለ ምን ያድርግ

እንግዲህ እነዚህ የዙል ሂጃ አስር ቀናቶች ቀደም ሲል እንዳነሳ ናቸው፣ የተባረኩ ቀናቶች ናቸው። በኸይር ስራ የሚደምቁ በኸይር ስራ የሚዋቡ ዕለታቶች ናቸው። በነዚህ ቀናቶች ላይ ማዕስያ ከመስራት ወንጀል ላይ ራሳችንን ከመጣል ልንቆጠብ ልንርቅና በኢባዳ ልንተጋ የሚገባባቸው ቀናቶች ናቸው። ለአኼራችን ስንቅ የምንይዝባቸው ናቸው የምንሰራቸውን ዋና ዋና ሥራዎችን ጾሙን፣ ዕዱሕያ ማረዱን፣ ዚክሩን አንስተናል። ከዚህም ባሻገር በነዚህ ቀናቶች ውስጥ መስራት ያለብን ግዴታ የሆኑ ነገሮችን፣ ዋጅባቶቻችንን፣ ፈርድ የሆኑብንን ነገሮችን በአግባቡ መስራት ግድ ይለናል። አላህ ሱብሓነሁ ወተዓላ ሱና ስራዎቻችንን የምንሰራቸውን ትርፍ ነዋፊል የሆኑ ዒባዳዎቻችንን የሚቀበለን ፈርድ ሰላታችንን በአግባቡ ስንሰግድ ግዴታ የሆኑ ነገሮችን በአግባቡ ስንወጣ ነው። ዘካውን የማያወጣ ሰው ሰደቃ ቢሰጥ ትርፍ ሰደቃ አላህ አይቀበለውም። ፈርድ ሰላቱን የማይሰግድ ሰው ሶና ሰላት ቢሰግድ አላህ ሱብሓነሁ ወተዓላ አይቀበለውም። ግዴታ ነገሮቻችንን መወጣት ግድ ይለናል። ከዚያ ባሻገር በእነዚህ ቀናቶች በርካታ መልካም ስራዎችን መስራት ይገባናል። እነዚህ መልካም ስራዎች በእነዚህ ቀናቶች ተቆጥሮ የሚዘለቁ አይደሉም። ቁርአን መቅራት፣ እስትክፋር ማብዛት፣ ለወላጆቻችን መልካም መዋል፣ ዝምድናን መቀጠል፣ ሰላምታ ማብዛት፣ የተራቡ ሰዎችን ማብላት፣ የታረ የተጣሉ ሰዎችን ማስታረቅ፣ በጥሩ ማዘዝ፣ ከመጥፎ መከልከል፣ ምላሳችንን ብልታችንን ከሀራም መጠበቅ፣ ለጎረቤት መልካም መዋል፣ እንግዳ ማክበር፣ የቲሞችን መንከባከብ፣ በሽተኞችን መጠየቅ ብዙ ነው መልካም ስራ የሚባለው። የግድ ጾም ብቻ የሚመስለው ሰው አለ። አንዳንድ ጊዜ አንዳንዱ ሰው አስሩ የዙል ሕጃ ቀን ጾም እንጂ ሌላ የማይታየው በርካታ ሰው አለ። ከጾምም ባሻገር አሁን ያነሳናቸው ስራዎች፣ ሌላዎችም፣ የሰዎችን ጉዳይ ለመፈጸም ላይታች ማለት፣ ለሙእሚኖች ለራስም ጭምር ዱዓ ማድረግ፣ ሰላት አለነቢን ማብዛት፣ ሙስሊሞችን አዛ አለማድረግ ማድረግ፣ ለሰዎች ርህራሄን ማሳየት እንደዚሁም አማናም ካለ ባግባቡ መመለስ፣ ቃልህን መጠበቅ፣ የተቸገረን መርዳት፣ አይንህን ከሃራም መቆጠብ ምኑ ተቆጥሮ ይዘለቃል። እነዚህን ሁሉ መልካም ስራዎችን በአጠቃላይ የገራልንን ማዕሩፍ የሚባል መልካም ስራን ሁሉ በእነዚህ ቀናቶች ውስጥ ሳንሰለች፣ ሳንደክም ላይታች ብለን መስራት አለብን። ቀናቶች ይሄዳሉ። ምናልባት ድካም ሊኖር ይችላል ስንጾም፣ መልካም ስራ ስንሰራ ስንፍና ሊመጣብን ይችላል። ግን ያን ሁሉ አሸንፈን እነዚህን ቀናቶቻችንን ተጠቅመን ማለፍ አለብን። ነቢያችን ሰለላሁ ዓለይሂ ወሰለም በብዙ ሀዲሶቻቸው ላይ የጊዜን አጠቃቀም ነግረውናል። እነዚህ ቀናቶች ቢያደክሙን እንኳን ድካሙ ያልፋል። መልካም ስራው ግን አላህ ሱብሃነሁ ወተዓላ ዘንድ ለእኛ ይቀርልናል። ስለዚህ እነዚህ የተነሱ መልካም ነገሮች ላይ በርትተን ጠንክረን በሚገባ ልንሰራ ይገባል። በተለይ ክፍለ ሀገር የምትሄዱ ሰዎች ወደ ሀገር ቤት የምትሄዱ ሰዎች ዝም ብሎ ስጋ ቤተሰቦችን ማብላት ላይ ማተኮር ሳይሆን ከዚያም ባሻገር በሄዳችሁበት አጋጣሚ እዚህ የተማራችሁትን የሰማችሁትን መልካም ነገሮችን ለነሱ ማካፈል፣ አካባቢው ላይ የዳዕዋ እንቅስቃሴዎች ህይወት እንዲዘሩ ማድረግ፣ ማህበረሰቡን ማነቃቃት ስትሄዱ ገጠር ላይ የሚሄድ ሰው ዝም ብሎ ጋዝ ወይም ደግሞ የሆነ ዘይት የሆነ ለምግብ የሚሆን ፍጆታ ብቻ ይዞ መሄድ ሳይሆን ቁርአኖችን ይዞ መሄድ ኪታቦችን፣ መጽሐፎችን እዛ ላሉ ሰዎች ማድረስ ማህበረሰቡ ምናልባት እንደ ከተማ ላይሆን ይችላልና ያንን ማህበረሰብ በእንዲህ አይነት ሂድማን በመድረስ እነዚህን አስር ቀናቶችን ሁሉ መጠቀም እንችላለንና ለራሳችን አዳሉ ዓለል ኸይሪ ከፋኢሊ ነው። በመልካም ነገር የሚያመላክት ሰው ሌሎች ሰዎች በሰሩት አጅር እሱም ተቋዳሽ የእነሱ አጅር ተካፋይ ይሆናል ብለዋልና፣ በተቻለ መጠን እንግዲህ ሰዓቶቹን እንጠቀምባቸው፣ ጊዜያቶቹን በመልካም እናውላቸው። ፈስተዒኑ ቢላሂ አዩሃ ልሙስሊሙን። ሰብስክራይብ በማድረግ ቤተሰብ ይሁኑ።